ሰላም እንዴት ናችሁ? እንኳን ወደ ፋሽን ፊውዥን ቻናል በሰላም መጣችሁ። አምስት አይነት የሰውነት ቅርጾች አሉ። ሬክታንግል፣ ትሪያንግል፣ ኢንቨርቲድ ትሪያንግል፣ አፕል እና ሃወር ግላስ ይባላሉ። ለሁሉም ቪዲዮ በየተራ የምሰራላችሁ ይሆናል። ዛሬ ግን የማወራላችሁ አፕል ቦዲ ሼፕ ያላቸው ወይም ወፍራም ሴቶች ምን መልበስ አለባቸው ወይም ምን ቢለብሱ ለነሱ የሰውነት ቅርጽ ይስማማል የሚለውን ነው። ምን አይነት ልብሶችንስ ማስወገድ አለባቸው የሚልሆን አብረን በዚህ ቪዲዮ የምንመለከት ይሆናል። እስከ መጨረሻው ተከታተሉት። እንደዚህ አይነት የሰውነት ቅርጽ ያላቸው ሴቶች ሙሉ ሰውነታቸው ወፍራም የሆነ ነው። አብዛኞቻችን ሴቶች በወሊድ እና በተለያዩ የሆርሞን ለውጦች ከጊዜ በኋላ የሰውነታችን ቅርጽ አፕል ወይም ራውንድ እየሆነ ሊመጣ ይችላል። ግን መጨነቅ የለብንም፣ ተፈጥሯዊ ሁኔታ ስለሆነ አሁን እንዴት ብንለብ ሰውነታችን ሸንቀጥቀጥ ብሎ እንደሚታይ ይነግራችኋለሁ። አንደኛ ትከሻ የሚያሳዩ ኦፍ ሾልደር፣ ኦቨርሳይዝ የሆኑ ክሮፖች፣ ቲሸርቶች፣ እጅጌ ሙሉ፣ ታይት የሆኑ ቶፖችን መልበስ የለባችሁም። ኦፍ ሾልደር የሆኑ ልብሶች እጅና ብብታችሁ አካባቢ ያላችሁን ውፍረት የበለጠ አጉልቶ ያሳያል። ኦቨርሳይዝድ ክሮፖች እና ቲሸርቶች ሰውነታችሁን ግርጅፍ አድርገው የበለጠ ወፍራም መስላችሁ እንድትታዩ ነው የሚያደርጋችሁ። እጅጌ ሙሉ ልብሶች እጃችን ትከሻችን ጋር ያለውን ውፍረት ደብቆ የሚይዝ ሊመስለን ይችላል፣ ግን አይደለም። የበለጠ በልኬ ወይም ግዙፍ መስለን እንድንታይ ነው የሚያደርገው። በተለይ ደግሞ ትልቅ ደረትና ፊት ካላችሁ አይመከርም። መልበስ ያለባቸው የቶፕ አማራጮች አሉ። ራፕቶፕ፣ ወገብ ላይ ወደ ጎን ዞረው የሚታሰሩ ኤምፓየር እስከ ጡታችሁ ያስ አድርገው ለቀቅ የሚያደርጉ የቪ አንገት ቅርጽ ያላቸው ሸሚዞች፣ ፐፕለም፣ ከወገቡ አንስተው እስከ ዳሌ በመውጠሪያ የሚሰሩ። እነዚህን ቶፖች ከስኪኒ ወይም ከስትሬት ከት ጅንስ ጋር መልበስ ትችላላችሁ። ሁሌም የምትለብሳቸው ቶፖች እስከ ዳሌያችሁ ድረስ ወረድ ማለታቸውን እርግጠኛ ሁኑ። በሁለተኛ ደረጃ የምናየው ሎ ዌስት ጅንስ ነው። በመሰረቱ እነዚህ ጅንሶች ወገባቸው በጣም ቀጭን ለሆኑ ሴቶች፣ ወገባቸውን ማሳየት ለሚፈልጉ ሴቶች ላይ የተሰሩት። እነዚህ ጅንሶች ብትለብሱ መቆለፊያቸው ከእምብርት በታች ስለሆነ ከእምብርት በላይ ያለው ሰውነታችሁ ክፍል ሆዳችሁ ግርጅሽ ብሎ ነው የሚታየው። ስለዚህ ሃይዌስት የሆነ ጂንስ ልበሱ፣ ቦርጫችሁን ሰብሰብ አድርጎ የመያዝ አቅም ስላለው። ሶስተኛ ኦቨርሳይዝድ ባጊ ልብሶች ናቸው። እነዚህ ስታይሎች አሁን ላይ ትሬንድ ናቸው፣ ግን ለወፍራም ሴቶች ጨርሶ አይመከርም። ስለዚህ አትልበሷቸው። ይህን ማለት ግን ባጊ ልብሶች አትልበሱ ማለት አይደለም። ባጊ ባጊ ባጊ ጨርቅ ሱሪዎች፣ ባጊ ኮቶች ወይም ባጊ ጋውኖች መልበስ ትችላላችሁ። ባጊ ኮት ስትለብሱ ከውስጥ ጥብቅ ያሉ ሰውነታችሁን ስብስብ አድርገው የሚይዙ ቶፖችን ተጠቀሙ። ኦቨርሳይዝ ባጊ የሆኑ ልብሶችን ግን በፍጹም በፍጹም እንዳትለብሱ። አራተኛ ላይ የምናየው ሚኒስከርት እና ሾርት ወይም ቁምጣ ነው። እነዚህ ልብሶች እግራችሁ አካባቢ የበለጠ በልክ የሆነ ሉክ ነው የሚሰጣችሁ። የጉርድ ምርጫችሁ ሊሆን የሚገባው ኤላይን ስከርቶች። ኤላይን ስከርት ማለት የፒራሚድ አይነት ቅርጽ ያላቸው ጉርዶች። አሲሜትሪካል ስከርት በአንድ በኩል አጠር ብለው በአንድ በኩል ረዘም ያሉ ሃይቢሎ። ስከርቶች ከፊት ለፊት አጠር ብለው ከኋላ ረዘም ያሉ። ፐፕለም ስከርት ወገባቸው ላይ ወይም ጫፋቸው ላይ ተደራቢ ጨርቅ ያላቸው። ራፕ ስከርት በተለምዶ ዞረ ቀፈኝ የምንለው ማለት ነው። እሱን መልበስ ትችላላችሁ። አምስተኛ ታይት የሆኑ ልብሶችን ወይም የሼፕ ቀሚሶችን አትልበሱ። እነዚህ ልብሶች ሰውነታችሁ ላይ ጥብቅ ብለው ሰውነታችሁን ወጣጥረው፣ ከፋፍለው፣ አጉልተው ነው የሚያሳዩት። በእነሱ ቦታ መልበስ የምትችሏቸው የቀሚስ አማራጮች አሉ፦ ፊት ኤንድ ፍሌር፣ ኤ ላይን ድሬስ። እነዚህ ልብሶች እስከ ወገባቸው ያዝ አድርገው የሚለቁ ናቸው ኢምፓየር ዌስት ድሬስ፣ እስከ ጡት አካባቢ ያስ አድርገው ለቀቅ የሚያደርጉ ራፕ ድሬስ፣ ያው ወገብ ላይ የሚታሰሩ እንዲሁም ቪ የአንገት ቅርጽ ያላቸውን ቀሚሶች መልበስ ትችላላችሁ። በተጨማሪ ወገባቸው ላይ ማሰሪያ ያላቸው ወይም ቀበቶ ያላቸውን ቀሚሶች ብትጠቀሙ የበለጠ ውበት አለው። ቀበቶ ሰፊና ትልቅ ቢሆን ይመረጣል። ወገባቸውን ዲፋይን ያደርገዋል። ወገባቸውን ዲፋይን ማለት የወገባቸውን ቅርጽ አጉልቶ የማሳየት አቅም አለው። በተጨማሪም ሼፕ የሌላቸው ልብሶች አሉ አይደለ? ቲሸርት ቀሚሶችን አትልበሱ። ስድስተኛ፣ ሞኖክሮማቲክ ከለርስ። እነዚህ ልብሶች በጣም ደማቅ ከለር ያላቸው ናቸው። እነዚህ ከለሮች ሞቃት ናቸው። ለምሳሌ ሮዝ፣ ቢጫ፣ ቀይ። በጣም ጎልተው የመታየት አቅማቸው ከፍተኛ ነው። ወፍራም ሆናችሁ እነዚህም ብትለብሱ የሰውነታችሁ ውፍረት ከልብሱ ደማቅነት ጋር ጥሩ እይታ አይፈጥርም። ግን ሞኖክሮማቲክ ከለር መልበስ የምትፈልጉ ከሆነ ጠቆር ካለ ኔቪ ብሉ ጋር ቀላቅላችሁ መልበስ ትችላላችሁ። በተጨማሪም ጥቁር ኔቪ ብሉ ብራውን ዳርክ ግሬ ብትለብሱ ስሊሚንግ ኢሉዥን ይፈጥራል፣ ቀጥናቹ እንድትታዩ ያደርጋቸዋል። በሰባተኛ ደረጃ በመጨረሻ የምናየው ሆሪዞንታል ስትራይፕስ እና ኤክሰሲቭ ፓተርን ወደ ጎን መስመር ያላቸው የተዝጎረጎሩ ትልልቅ እስኩዌር መስመር ያላቸው ወይም ዲዛይን የበዛባቸውን ልብሶች አትልበሱ። ሆሪዞንታል ስትራይፕስ አይናችንን ወደ ጎን ስለሚስቡት የበለጠ ወፍራም መስላችሁ እንድትታዩ ያደርጋችኋል። ስለዚህ ቨርቲካል ላይን ወይም ፓተርን ያልበዛባቸው ልብሶች ልበሱ። በመጨረሻ የምሰጣችሁ ቲፕ ጡት ማሳዣ ስትመርጡ በደንብ ጥንቃቄ አድርጉ፣ በልካችሁ ግዙ። ያውጡት ማሳዣ ደረታችን አካባቢ ያለውን የሰውነታችንን መጠን የመቀነስ እና የመጨመር አቅም አለው። ስለዚህ በደንብ ቼክ አድርጉ ስትገዙ። ሁለተኛ የምሰጣችሁ ቲፕ ሼፕዌር ካላችሁ ማንኛውንም ልብስት ስትለብሱ ሼፕ ዮር ከውስጥ መልበስ እንዳትረሱ። ስለነበረን ቆይታ በጣም አመሰግናለሁ። ሴቶች ባለን የሰውነት ቅርጽ መሸማቀቅ የለብንም። ከሰውነታችን ቅርጽ ጋር የሚስማሙ ልብሶችን መልበስ አምረን መታየት እንችላለን። በቀጣይ ሬክታንግል እና ኢንቨርትር ትሪያንግል ቦዲ ሼፕ ያላቸው ሴቶች ምን መልበስ አለባቸው የለባቸውም የሚለውን ቪዲዮ የሚሰራላቸው ሆናል። ቪዲዮን ከወደዳችሁት ላይክ ኮመንት ማድረግ እንዳይረሳ ቻናሌንም ሰብስክራይብ አድርጉ። በጣም ብዙ ጠቃሚ ነገሮችን የምንመካከርበት ቻናል ነው። መልካም ጊዜ ሆነላችሁ። ሰላም ቆዩ።